ሰዎች ሀገር ክፍል ዘጠና አራት እየላችሁ መጥቻለሁ። ይሄን ቪዲዮ ሸር፣ ላይክ፣ ሳብስክራይብ ማድረግ ቤተሰብ ይሁን ማለት ነው። የዲያራ እና ናታንን እያስጠናቀቀችው እና እያስንትን እያለችው ነው ማለት ነው። ምክንያቱም ናታን በጣም ታማኝና እንትን ሰው ነበር። አሁን ላይ ግን ያው እንትን ውስጥ ስራ ውስጥ ገብቷል። የማወቀው ስራ ውስጥ ማለት ነው። ስለዚህ የዲያራ እናት ታሪክ ያለፈበትንም ታሪኩ አለ ብላችሁ ጻፉና መሸጥ አለባችሁ እያለች ነው ማለት ነው። ናታን ደግሞ ከዛ ኧረ እንትን አይሆንም እንዴ እያለ ተናገርኩ። እንግዲ ትእዛዝ ነው አለችው። ከዛ ናታን ወረደ የዲያራ እናት። ልጇን ናግባና አዋራኝ አለችው። እሱም አልገባም ደግሞ ምን አስበሽ ብሎ በመጠቀቅ ላይ ነው ያለው። ከዛም በኋላ ወረደች እናት ከመትለው ነው እኔኮ እናት ነኝ እንደዚህ ነው የምታናግረኝ አለችው። እማዬ ምንድን ነው ምንፈልገው ምንፈልገች ነው ደግሞ አላት። ምንድን ነው ቆይ የመፈለገው ወይም ካልፈለግ ወደ ውጭ ሀገር ልና ተማር አለችው። እሱም እኔኮ ትልቅ ልጅ ውጭ ሀገር እጅ የመማረው ሁሉም ነገር ጠንቅቄ አውቃለሁ አላት። ስንመለስ ያፌት እራት ውጭ እንብላ እያላት ነበረ። ኤፍራታም አይ አሌ ደንቤት አዘጋጅቼ እጠብቅሃለው አለችው። እዚህ ጋር ናታን ለእንትን ለቢን እየደወለለት ነው። ቢኒ ያው ሁሉም ነገር እንደያውቁ አድርጋ ነው የሚያውቀ ማለት ነው። ግን ማንም ሰው አያውቅም። ጺም በእንትን ብላ ነው እንጂ ተገዳ ነው እንጂ ይሄን ነገር ያደረገችው እሷ አላስደበደበችውም ማለት ነው እና ቤዛና ጓደኛዋ እያወሩ ነው። ይፋታ እርግዝና መሰለን ወደ ላይ እያላት ነው። ያፌት መኪና ውስጥ ቁጭ ብሎ ወረደ። ና ነቢኔ እየደወልለት ነው። እንዳስፈታው ሁኔታ አለብህ ብሎ ደወልለት። ናታንጋ ያሉ እሱማው አለብኝ አውቃለሁ አለ። ከዚያም በኋላ አልተስማሙም። ቤኔ ና ናታን ተለያዩ። ዲያራ ጋር ደወለ እና ከታ ማለት ፈለገ። ከዛም በኋላ ዲያራም ላገኘ ፈልጋለች ስትለው አገኛት። ኢፉ እዚህ ጋር እየጨፈረች ናታ መጣ እና ያን መጣ አልኩኝ እንትና መጣ ያፌት ማለት ነው። ያፌት ሲመጣ አቆመች። አ አላት ና እየጨፈርች ነው ያ ጨፈር ይወቅ አላት። ከዛም በኋላ እየጨፈረች ነበረ ከዛ ውድ ቤተሰቦቼ እንጠጣና እራት እንበላለን፣ አለው እሱ እየሰከረ መስሎ። ከዛ እሷ እየጨፈረች ነበረ፣ እሱ ግን አውቀው እየሰለባት ነው ማለት ነው። እና ውድ ቤተሰቦቼ ታያሽ ማለት ነው የፍራታ ጉድሽ ፈላ፣ በቃ ወደ ሞት ነው የሚያሰናብትሽ ማለት ነው። አቶ ያፌትና ጉድሽ ፈላ እልሻለሁ፣ አርፈሽ ምተንበት ኖሮ ለማስተካከል ብትሞክር ቢኖሩ ምንም አይነት ሽም አይጠራም። እሷ አንቺ ደግሞ ቶሎ ብለሽ ወደ ኪሱ ስገቢ እዚሽን ለቀማ ረገሻ እና ማለት ነው። እንደዚህ አይነት ላትሸወዱ። አንድ ሰው የሰከረ መስሎ እናንተን ለመፈተሽ የሆነ ነገር ሊያረጋቸው ይችላል። ስለዚህ አስቀድማችሁ አንድ ሰው እርምጃ ማፍለፍትበት አላለው ማለት ነው። እዛ ላይ እርጉዝነሽ መሰለኝ። እዛ ላይ ደግሞ እናንተን በጣም እንተንብላል ከሌላ ሰው ጋር እና አሁን ኤፍራታ ማለት ነው ባዶ ነሽ ለፍቅር ብለሽ የምትከፍቺው መስዋዕት አራትሽን አዙሮ እንዳይደፋች ነው እኔ የሚፈራው፣ ማለት ነው። ውድ ቤተሰቦች በጣም ከባድ ነው። ይሄን ቪዲዮ ከወደዳችሁት እንግዲህ እንደተለመደው ገሯና ላይኳን እንደታረጉልኝ እመኛለሁ ማለት ነው። እና እንግዲህ በቀጣይ ኤፍራታ ምን ይገጥማታል? የሞት ፍርድ አላደለ የመደብደብ የቅጣት ብዙ ነገር አለባት እና እናተንም እንደዛው ማለት ነው። ምክንያቱም ከዲያራ ጋር ስለተገናኘ እንዳትገናኝ ተብሎ ከዲያራ ጋር ተገናኘ ማለት ነው። እሱን ደግሞ የሚከታተሉ ሰዎች አሉ። ስለዚህ ይነግሩታል ማለት ነው። በዲያራ እና ትነግሯታል ና ያ ሁለታችሁም እንግዲህ ከጥቅሞች መሆናችሁ ነው ማለት ነው። ለፍቅር ብላችሁ የምንከተሉት ወር አይሴቶ ሴቶች እኮ ስንባሉ እንድነው ቆይ እናንተ ወንዶች ብትሆኑ ግን ይሄን ነገር ታደርጉታላችሁ? እስኪ ኮሜንት ላይ ወንዶች ማለት ነው ኮሜንት ላይ ጻፉልኝ፣ ማለት ነው እኛ እንደዚህ እናደርጋለን ብላችሁ ኮሜንት ላይ ጻፉልኝ። ሰማኝ።